ጤና ይስጥልኝ እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ቤተሰቦች በዛሬው ዕለት ለመማሪያነት የጀመርነውን የብዙ ጠቢባን እውቀትና ክህሎት ተጠናክሮ የቀረበበትን የሆቴል አስተዳደር ጥበብ የተሰኘውን መጽሐፍ ቀጣይ ክፍሎች የምንማማርበት ይሆናል። መልካም ቆይታ እየተመኘው ወደ ቀጣዩ ክፍል ተሻገርኩ። ሁለት ነጥብ አራት የሽያጭና ግብይት ክፍል ነው። የሽያጭና ግብይት ክፍል የሆቴል አገልግሎቶችን ለደንበኞች ለማስተዋወቅና ለመሸጥ የተሰማራ ክፍል ነው። የዚህ ክፍል ሰራተኞች የገበያ ጥናት ያካሂዳሉ፣ የማስታወቂያና ፕሮሞሽን ስልቶችን ያዘጋጃሉ፣ እንዲሁም የደንበኞች ግንኙነቶችን ያስተዳድራሉ። ሁለት ነጥብ አራት አንድ የገበያ ጥናት። የገበያ ጥናት የሆቴል ገበያ ሁኔታን ለመረዳትና የደንበኞች ፍላጎቶችን ለማወቅ የሚደረግ ጥረት ነው። ይህ ጥናት ሆቴሉን የተሻለ አገልግሎት እንዲሰጥ ይረዳዋል። ሁለት ነጥብ አራት ሁለት ማስታወቂያና ፕሮሞሽን ስልቶች የማስታወቂያና ፕሮሞሽን ስልቶች ሆቴሉንና አገልግሎቶቹን ለደንበኞቹ ለማስተዋወቅ የሚረዱ ዘዴዎች ናቸው። እነዚህ ስልቶች የሆቴሉን ሽያጭ ለመጨመር ይረዳሉ። ሁለት ነጥብ አራት ሶስት የደንበኞች ግንኙነት አስተዳደር የደንበኞች ግንኙነት አስተዳደር ከደንበኞች ጋር ጥሩ ግንኙነትን ለመፍጠርና ለማስቀጠል የሚደረግ ጥረት ነው። ይህ ጥረት የደንበኞችን እርካታ ለማረጋገጥና ለሆቴሉ ታማኝ እንዲሆኑ ያደርጋቸዋል። ሁለት ነጥብ አምስት የሂሳብ አያያዝ ክፍል የሂሳብ አያያዝ ክፍል የሆቴልን የገንዘብ እንቅስቃሴ የሚቆጣጠርና የሚያስተዳድር ክፍል ነው። የዚህ ክፍል ሠራተኞች የገቢና ውጪ አስተዳደርን ያከናውናሉ፣ በጀት ያዘጋጃሉ፣ እንዲሁም የፋይናንስ ሪፖርቶችን ያቀርባሉ። ሁለት ነጥብ አምስት አንድ የገቢና ውጪ አስተዳደር የገቢና ውጪ አስተዳደር የሆቴልን ገቢና ውጪ በትክክል መመዝገብና መቆጣጠር ነው። ይህ አስተዳደር ሆቴሉ ትርፋማ እንዲሆን ይረዳዋል። ሁለት ነጥብ አምስት ሁለት የበጀት ዝግጅት የበጀት ዝግጅት የሆቴልን የወደፊት የገንዘብ እንቅስቃሴ ለመተንበይና ለማቀድ የሚደረግ ሂደት ነው። ይህ ሂደት ሆቴሉን በገንዘብ ረገድ እንዲሳካ ያደርገዋል። ሁለት ነጥብ አምስት ሶስት የፋይናንስ ሪፖርት የፋይናንስ ሪፖርት የሆቴል የገንዘብ ሁኔታን የሚያሳይ ሪፖርት ነው። ይህ ሪፖርት የሆቴል አስተዳደርን ለተሻለ ውሳኔ እንዲወስን ይረዳዋል። ሁለት ነጥብ ስድስት የሰው ኃይል አስተዳደር ክፍል የሰው ኃይል አስተዳደር ክፍል የሆቴልን ሰራተኞች የሚመለከት ክፍል ነው። የዚህ ክፍል ሰራተኞች የሰራተኛ ምልመላና ስልጠናን ያካሂዳሉ። የሰራተኛ አፈጻጸምን ይገመግማሉ እንዲሁም የሰራተኛ ጥቅማ ጥቅሞችን ያስተዳድራሉ። 2.61 የሰራተኛ ምልመላና ስልጠና የሰራተኛ ምልመላና ስልጠና ለሆቴል ተስማሚ ሰራተኞችን መምረጥና ማሰልጠን ነው። ይህ ሂደት ሆቴሉን በሙያዊ ሰራተኞች እንዲመራ ይረዳዋል። 2.62 የሰራተኛ አፈጻጸም ግምገማ የሰራተኛ አፈጻጸም ግምገማ የሰራተኞችን አፈጻጸም ለመገምገምና ለማሻሻል የሚረዳ ሂደት ነው። ይህ ሂደት ሆቴሉን ለበለጠ ውጤታማ እንዲሆን ይረዳዋል። 2.6.3 የሰራተኛ ጥቅማ ጥቅሞች የሰራተኛ ጥቅማ ጥቅሞች ለሰራተኛ የሚሰጡ ጥቅሞች ናቸው። እነዚህ ጥቅሞች የሰራተኛ ሞራል ለማሻሻልና ለሆቴሉ ታማኝ እንዲሆኑ ለማድረግ ይረዳል። እንግዲህ ከላይ ያሉ ምዕራፎችን በሚገባ ከተረዳችሁ አንዳንድ ጥያቄዎችን እጠይቃችኋለሁ። ጥያቄ ቁጥር አንድ የሽያጭና ግብይት ክፍል። ሀ የሽያጭና ግብይት ክፍል ዋና ተግባር ምንድን ነው? ለ የገበያ ጥናት ለምን ይካሄዳል? የገበያ ጥናት ውጤት ሆቴልን እንዴት ሊጠቅም ይችላል? ሐመር ሐ የማስታወቂያና ፕሮሞሽን ስልቶች ምን ጥቅም አላቸው? ከምሳሌ ጋር አስረዱ። መ የደንበኞች ግንኙነት አስተዳደር ለምን አስፈላጊ ነው እንዴትስ ይተገበራል ጥያቄ ቁጥር ሁለት የሂሳብ አያያዝ ክፍል ሀ የሂሳብ አያያዝ ክፍል በሆቴል ውስጥ ምን ኃላፊነት አለበት ለ የገቢና ወጪ አስተዳደር ለምን አስፈለገ ሐመርሃ የበጀት ዝግጅት ለምን ይከናወናል በጀት ማዘጋጀትስ ጥቅሙ ምንድን ነው መ የፋይናንስ ሪፖርት ምን ምን መረጃዎችን ይይዛል ሪፖርቱስ ለማን ይጠቅማል ጥያቄ ቁጥር ሶስት? የሰው ኃይል አስተዳደር ክፍል ሀ የሰው ኃይል አስተዳደር ክፍል ተግባራት ምንድን ናቸው? ለ የሰራተኛ ምልመላና ስልጠና ለምን ይካሄዳል? ሐመር ሀ የሰራተኛ ፈጻጽም ግምገማ ለምን ይደረጋል? የግምገማ ውጤት እንዴት ጥቅም ላይ ይውላል? መ የሰራተኛ ጥቅማ ጥቅሞች ለምን ይሰጣሉ? ምን አይነት ጥቅማ ጥቅሞች ሊኖሩስ ይችላሉ? ከላይ ያሉ ምዕራፎችን በሚገባ ከተረዳችሁ እያንዳንዱን ጥያቄዎች መመለስ በጣም ቀላል ነው። እንግዲህ ለዛሬ ያዝነው ክፍል ይህንን ይመስል ነበር። በሚቀጥለው ሳምንት እስክንገናኝ፣ ለቤታችን አዲስ የሆናችሁ ቤታችንን ሰብስክራይብ በማድረግ ይቀላቀሉን። በሚቀጥለው እስክንገናኝ መልካም ጊዜን ተመኘው።